ችሁ ሰሞኑን ወንዶችን ወዳስጨነቀው የቴሌግራም ቻናል እንለፍ። ይሄ ቻናል እንግዲህ መጠሪያው ታውቂ ዋለሽ የሚል ነው። እዚህ ቻናል ላይ የሚለቀቁ ነገሮች በጣም አስደንጋጭ እየሆኑ መጥተዋል። እናም ታዋቂ የሚባሉ ወንዶች ሁላ አልቀሩም። ታዋቂ መሆን ብቻ ሳይሆን በሃይማኖት ውስጥ ትልቅ ስም ያላቸው ሰዎች ሁላ ሳይቀሩ እዚህ ቴሌግራም ቻናል ላይ ፖስት እየተደረጉ ነው የሚገኙት። የመጀመሪያው ያየሁትን ያስደነገጠኝ የዘማሪ ኤፍሬም ዓለሙ ጉዳይ ነው። ከዘማሪ ኤፍሬም ዓለሙ ጋር በተያያዘ እዚህ ቴሌግራም ቻናል ላይ እንግዲህ ለጆሮ ለዓይን የሚከብዱ ነገሮች ፖስት ተደርገዋል። በጣም የሚያስደነግጠው ነገሮች መሰላችሁ ከኤፍሬም አለሙ ክስ ጋር በተያያዘ መጨረሻ ላይ የተጻፈው ጽሁፍ ምን ይላል? የድምጽ ቅጂዎችና ጽሁፎች፣ ህጋዊ ወረቀቶች እንደ ማስረጃ ቀርበዋል። ለተጎጂዎች ደህንነት ሲባል አይለጠፉም። አንኛው እዚህ ቴሌግራም ቻናል ላይ መረጃዎች ፖስት ማይደረጉበት ምክንያት ማን ያንን መረጃ እንደላከላቸው ማን ያንን ነገር ይፋ እንዳወጣው እንዳይታወቅ በሚል ነው። ምክንያቱም ለተጎጂዎች ደህንነት ሲባል ነው ይላሉ የቴሌግራም ቻናሉ ባለቤቶች። እናም ተጎዳን የሚሉ ሰዎች ፎቶዎችን፣ የተለያዩ ድምጽ ግጭዎችን፣ የተለያዩ ወረቀቶችን እንደ ማስረጃ እያቀረቡ ታዋቂ ሰዎችን ሳይቀሩ እንደዚህ አድርጎኛል የሚል ነገር እየፖስተቱ ነው የሚገኙት። አንዳንድ ሴቶች ደግሞ ይሄ ሰው በዚህ ሰዓት ከዲ ጋር ዴት እያደረገ ነው የሚገኘው፣ በዚህ ሰዓት ከዚህ ሰው ጋር ዴት እያደረግ ያለች ሴት ካለች እኔ አሳውቂኝ የሚል ነገር ፖስት እያደረጉ ነው ያሉት በውጭ ዓለም። ይሄ ነገር ከተጀመረ ትንሽ ቆይቷል። አር ዊ ቲንግ ዘ ሴም ጋይ ወይ ደግሞ የኔና የአንቺ ፍቅረኛ ተመሳሳይ ነውወይ ወይ የሚል መጠሪያ ያላቸው የተለያዩ ሶሻል ሚዲያ አካውንቶች አሉ። በተቃራኒው ደግሞ አር ዊ ቲንግ ሴም ውመን የሚል ደግሞ እኔና አንተ ተመሳሳይ ሴት እያፈቀርን ነው ወይ እኔና አንተ ተመሳሳይ ሴት ዴት እያደረግን ነው ወይ የሚል የተለያዩ ሶሻል ሚዲያ አካውንቶች ፖስት ይደረጋሉ። ነገር ግን እኔ በበኩል ኢትዮጵያ ውስጥ እንደዚህ አይነት ቴሌግራም ቻናል ሳይ ለመጀመሪያ ጊዜ ነው። በጣም አስደንጋጭ ነው። ከዛ ውጭ ደግሞ ሰሞኑን እንግዲህ ቲክታክ ላይ በኦርቶዶክስ ሃይማኖት ዘንድ ተወዳጅነት ሴንቲን ያገኘው ፈለገ አትናቲዮስ የሚባል ወንድማችን አለ። ከእሱ ጋር በተያያዘም የተለያዩ እስክሪንሻቶች እና የተለያዩ ክሶች ቀርበውበት ጉዳዩ በጣም አነጋጋሪ ይሆናል። እናም የተወሰኑ ሰዎች ትክክለኛ መረጃ ፖስት ይደረግልን እንደዚህ ያደረገበት ተብሎ የተለያዩ እስክሪንሻቶችን ፖስት ተደርጎ ነበረ። ከዛ ውጭ ደግሞ አንዳንድ ሰዎች አይ ይሄ ስም ማጥፋት ነው የሚሉ ሰዎችም አሉ። ነገር ግን ጉዳዩ ትንሽ ከቁጥጥር ውጭ እየወጣ ይመስላል። ምክንያቱም ሰዎች በሆነ የላይፋቸው ጊዜ ላይ ስህተት ሰርተው ሊሆን ይችላል በሆነ የሆነ የህይወታቸው አንድ ስቴፕ ላይ የተለያዩ ነገሮችን አድርገው ሊሆን ይችላል። ያ ነገር ግን ከተቻለ በህጋዊ መንገድ መጠየቅ ያለበትም ሰው ካለ በወንጀል በትክክል መጠየቅ አለበት እንጂ ሶሻል ሚዲያ ላይ እንደዚህ ፎቶ እየተፖሰተ የተለያዩ ነገሮች መደረግ አለባቸው ብዬ አላስብም። ያ ማለት ግን ለአጥቂዎች ወግኜ እንዳልሆነ በደንብ ልታውቁ ፈልጋለሁ። ምክንያቱም ሴትን ልጅ የሚያጠቃ ከተለያዩ ሴቶች ጋር በአንድ ጊዜ ዴት የሚያደርግ፣ ትዳሩን የማያከብር ወንድ መደገፍ በፍጹም እኔ አእምሮ ወይም የሚፈቅደው ነገር አይደለም። ነገር ግን አንዳንዴ እንደዚህ አይነት ነገሮች ሲደረጉ ስህተት ሊፈጠር ይችላል። ስህተት ሊፈጠር ይችላል ማለት አንዳንድ መረጃዎች በትክክል ሳይጣሩ ፖስት ሊደረጉ ስለሚችሉ ቤተሰብ ትዳር ሊበትን ይችላል። ከዛ ውጭ ደግሞ ፍቅረኛ ሞችን ሊያለያይም ይችላል። በትክክል የተጣሩ መረጃዎች ካሉ እነዚህ ሰዎች በሕግ አግባብ ሄደው ያንን ሰው መጠየቅ ይችላሉ። እነዛ መረጃዎች በትክክል ካሉ ግን ያ ሰው እርግጠኛ እስከሆነ ድረስ ለምን ሴትን ልጅ የሚያጠቃ ሰው ተጎዳ ብዬ እኔ ላዝን አልችልም። ለማንኛውም እንደዚህ አይነት ነገሮች በጣም ጥንቃቄ የሚያስፈልጋቸው ነገሮች ናቸው። የሚገርማችሁ ከነዚህ ሁለት ሰዎች ውጭ የተለያዩ ሰዎች ፎቶቸው፣ ቪዲዮቸው ፖስት እየተደረገ ነው የሚገኘው። ለምን ተፖስተ? ለምን እነዚህ ሰዎች ተጋለጡ ማለት አይደለም፣ እንደነገርኳችሁ። ነገር ግን በጣም ሲሪየስ የሆነ ኢሹ ስለሆነ በጣም ጥንቃቄ ያስፈልገዋል። እንደ ጊዜ መልካም ፈቃድ ጁን 14 ወይም ደግሞ ሰኔ 7 ከዚህ ከማይረባ ሰው ጋር ፓስተር ሶፊ ምናምን ተብሎ ከሚጠራ ሰው ጋር የቀጠሮ ይማልን እና እዛ እንግዲህ ያው ተገናኝተን ፍልሚያ እናደርጋለን። ምን አለ እንደውም የሆነ ሰዓት በጣም በቃ ግን እዚህ ሰው ፊት መሳቅ ስላልቻልኩኝ፣ ከወጣው በኋላ ሳኩኝ። እዛ ሶፋ ላይ ተንቼ ቆላ ያሳያችሁ። እዛ ጋ ነው፣ እዛ ጋ እዛ ጋ ተኝቼ በቃ ስስቅ ስስቅ ስስቅ ስስቅ ስስቅ በቃ ሳኩ። ረጅም ሰዓት ነው የሳቁት። ለምን እንደው መርጬ ለመሳቅ እንዲመቸኝ ይሄ ስስቅ ስስቅ፣ እንደዚህ ቢጫ ሶፋ ላይ ወይም ኦሬንጅ ከለር ሶፋ ደስ ይለኛል ለመሳቅ። እሱኛው ላይ መርጬ ስስቅ ስስቅ ስስቅ የቆየውታል ይኖዋይ ተጽዕኖ ፈጣሪ ነ ተጽዕኖ ፈጣሪ ነ ሲል የቆየው ሰውዬ ችግር ፈጣሪ ሆኖ ተገኘ። በቃ ሳኩኝ ለጉድ፣ በቃ ስስቅ ነው ያመሸሁት። አሳዘነኝ አሳዘነኝ አለ አንዱ። ከዚህ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለበት፣ ከወገበታች እያየ ልደትም ሆነ ስለነፈለገ ፐርሰናል ላይፋቸው ላይ ገብተች ብዙ ነገር ማለቱ መልካም ነው ብዬ አላስብም። ነው ናይስ ፈለገን ወጣት ነው፣ ልደት ወጣት ነው። እኔ በጌታ ስለሆንኩኝ ማንንም መጥላት አልችልም። ፐርሰናል ላይፋቸው ላይ ትዳራቸው ላይሰምር ይችላል፣ ትዳራቸው ጥሩ ላይሆን ይችላል። ያሆነ ማለት ግን ስማቸው ይጥፋ ማለት አይደለም። የሰጠሻቸው ስም ተቆርጦ ተልኮልኝ አዝኛል። ምንም አላርጉሽ፣ ምንን ትችም፣ ምንም አልልኩም። አንድም ቀን የልልቲን ስም አንስተው አያውቁም እነዚህ ወንድሞች፣ እኔ ፍርድ ይሄድ። አንድም ቀን ፈለገ ብትለው ልደት ብትለው፣ አንድም ቀን መጥፎ ነገር ሲናገሩ አንቺን ሰምቻ ያ እኔንም እንኳን ክፉ አልተናገሩ። ልደትም ሆነ ፈለገ ምንም ክፉ ነገር አልተናገሩኝም። እኔ ፍርድ ይሄድ። ስለዚህ ያላሉትን አሉ ተብሎ ሲባል ይደብረኝ።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 የሚመጥን ቦታ ላይ ስለ በሃይማኖት አይደለም በሌላ ነገር፣ በማንነት አይደለም የሚመጥን ቦታ ላይ መገኘት አለብህ። የማይመጥን ቦታ ስትሄድ ስም ያሰጠሃል። የተማርኩትን ነው፣ ባይዘወይ በህይወት የተማርኩትን ነው። የሚመጥን ቦታ ነው መገኘት ያለበት ሁሌም በህይወት ካንተ ንግግር ካንተ ላይፍ ስታይል ካንተ ወሬ ጋ የሚመጣጠሉ ሰዎች ጋር ነው መቆመጥ ያለብን። ፈለገ ገና ለገና እዚጋ ፊና ፊዮና እንደዚህ ምናምን ተብሎ ልደት ሲያከብሩ እዛ አሸሼ ገዳይ ሲሉ እዛ ልደታቸው ላይ ተገኝቷል። መሆን የለበትም እንደ አንድ ኦርቶዶክስ ሃይማኖት ተከታይ አልደግፈውም። እኔ ፈለገን የማውቀው እግዚአብሔርን ቃል ሲያስተምረኝ እንጂ ዘፈን ተከፍቶ ሲጨፈር አይደለም። እንደዚህ አይነት የኦርቶዶክስ ወንድሜ እዛ ቦታ እንዲገኝ አልፈልግም። መምህሬ፣ የሃይማኖት መምህሬ ብዬ የምለው እንደ አንድ ኦርቶዶክስ ሌሎቹም እንደዛው። አሁን ለምሳሌ ኤርሜች ቢ እንደዚህ አይነት ቦታ እንቁርቲ ምናምን ምናምን የነሳችሁ ፈለገ ላይ የተነሳችሁበት ጉዳይ አልገባኝም። ምን አባታችሁ ያርጋችሁ ፈለገ ላይ ድምፁ ማይሰማያችሁ ትክክለኛ ኦርቶዶክስ የኛ እንደዛ ናቸው። ዲያቆን ለመሆን ስንት መከራውን አይቶ እንደናንተ ገና ተነስቶ ኦርቶዶክስን ስለሰደባችሁ ተነስታችሁ እናንተ ፓስተር ትሆናላችሁ። የኛ ዲያቆን ለመሆን እኛ ቤተክርስቲያን ዲያቆን ለመሆን መከራቸውን አይተው ስቃያቸውን አይተው ድምፁ የማይሰማ ሲናገር እንኳን ጮክ ብሎ የማይናገር ስታዩት ጴንጤዎች እንደዚያ ያደረጋችኋል። እንደዚህ ያደረጋችሁ ለምን? ጌም አይደለም፣ የፈለገውን ይጫወት። ልደት አይደለም፣ የፈለገበት ይግባ። ምን አባታችሁ ያገባችኋል? የእኛ ቤተክርስቲያን ከቤተክርስቲያን ስርዓት ውጭ ካደረገ የምጠይቀው ቤተክርስቲያን አለች። ፈለገ እኔ እኮ በስነ ስርዓትም ስለሚያሳዝነኝ አላየውም። ከመልኩ ከዲሰንትነቱ ከአወራሩ እንዲህ የተገራ የተገራ ሲያውራ እንኳን ቁጥብነቱ ከአፉ ማር ነው የሚወደው። ምን አባታችሁ ያገባችኋል? ማን አባ ስለሆንክ ነው ስለሱ የምታወሩት? ምድረ ቀንዳም ማለት ነው።

እግዚአብሔር ይጠብቀው። በእውነት እኔ ፈለገን በቃ ወንድሜ ነው ገብቷችኋል። እኔ እንደ ወንድሜ ነው ፈለገ፣ ማለት ማለት ካወራን ቆይተናል። እውነት ለመናገር ግን የሆነ የሰው ውርቀት የሚጠብቅ ሰው እንዳለ አይቻል። በቃ ጫፋችሁን ነው የሚጠብቀው ሰው እኔ እኔ ነገርኳችሁ። ፈለገ ከማስተማሩ ሌላ ደግሞ ለእኔ እንደ ወንድም ነው። እግዚአብሔርን ነው ምላችሁ። ጠላት ግን በዚህ በዛ ባለፈው ፊዮና ልደት ላይ ባለፈው ፊዮና ልደት ላይ አስተውላችኋል። ፊዮና ልደት ላይ እንግዲህ አክብራ ጠርተው የእሱን እኮ ትልቅነት ነው ማየት ያለባችሁ። አክብራ ጠርተው ፊዮና የምሬ ነው ብላችሁ፣ ፊዮና አክብራ ጠርተው እሷን ላለማስከፋት አክብሯት ሄደ። ገብታችኋል?